የሰው ልጆች በሙሉ ማሰብ የምንፈልገውን ብቻ ብናስብ መሆን የምንፈልገውን እንሆናለን ይላል ፈላስፋው። ባጭሩ እኛ የሐሳቦቻችን ውጤቶች ነን። ታዲያ ግን ችግሩ ሐሳቦቻችን ከእኛ ቁጥጥር ውጪ መሆን መቻላቸው ነው። ታዲያ እኛም ህይወት ላይ የሚፈጠሩ ችግሮች ምንጣቸው ምንድን ነው ብንል ሳንፈልግ በምናስባቸው ሐሳቦች ላይ ይመሰረታል። የሰው ልጅ በሙሉ አለማሰብ አይችልም። ያ ማለት የምናስበውን የመምረጥ መብት ብቻ ተሰጥቶናል ማለት ነው። ስለዚህ ከሀሳብ ነፃ መሆን በማንችልበት አለም ውስጥ የምናስበውን ግን በጥንቃቄ መምረጥ ይኖርብናል። ለዛም ነው ዛሬ ከኔ ጋር ለሰባት ቀን የአእምሮ ጾም የሚለውን ሀሳብ የምናወረው። መጀመሪያ ጾም ማለት ኃይልን፣ ብርታትን፣ ጉልበትን ቦታ መቀየሪያ መንገድ ማለት ነው ምን ማለት ነው ካላችሁ ለምሳሌ ስጋዊ ጾምን ስንጾም ማለትም ለስጋ ከሚመቹ ነገሮች ስንርቅ ወይም ስናቆም ለስጋችን እየሰነ የነበረውን ትኩረት ኃይልና ብርታት ወደ መንፈሳችን እናዞረዋለን ማለት ነው። በዚህም ስጋችን ደክሞ መንፈሳችን ይነቃል ማለት ነው። አሁን ይህ ጾም ወደ አእምሮ ሲመጣ ምን ማለት ነው ልትሉ ትችላላችሁ። ግን የአእምሮ ጾም መልካሙን የአእምሮ ክፍል አንቅቶ መጥፎውን የሀሳብ ክፍል የሚያዳክም ነው ማለት ነው። ስለዚህ ዛሬ ከኔ ጋር በሰባት ቀን ውስጥ ብቻ የምናስበውን መቆጣጠር የምንችልበትን ዘዴ እናወራለን። ውጤቱን ከፈለጉ መንገዱን መጓዝ የግድ ነው። ያ ማለት ይህን ማድረግ የምንችልበት ሰባት ህጎች አሉ። ያንን በትክክል መፈጸም ይገባናል። እነዚህ ሰባት ህጎች በጥንቃቄ እስከ መጨረሻው ይመልከቱት። ቪዲዮውን ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን የሆኑ ለሰባት ቀን የምንፈልገውን ለማሰብ በእነዚህ ሰባት ቀኖች ልንከተላቸው የሚገቡ ህጎች አሉ። ከህጎቹ መካከል አንደኛ በቀን አንድ ሐሳብ ብቻ ለማሰብ ሞክሩ። ይሄ እንደሚከብድ የታወቀ ቢሆንም ነገር ግን ይቻላል። ታዲያ ይህ አንድ ሐሳብ ደግሞ የግድ መልካም ነገር መሆን ይኖርበታል። ለምሳሌ ዛሬ ስለ ደግነት፣ ነገ ስለ ትዕግስት፣ ከነገ ወዲያ ስለ ፍቅር ስለመቻቻል፣ ስለ አንድነት የፈለግነውን ሐሳብ እየመረጥን ስለዛ ነገር በተደጋጋሚ ማሰብ፣ በስራ ቦታ፣ በትምህርት ቤት፣ በየትኛውም ቦታ ባገኘነው ክፍተት ስለዛ ነገር ለማሰብ መሞከር። ይህ ነው የመጀመሪያ ወቅ አንደኛ፣ የትኩረት አቅጣጫችንን በትክክል ሲያሳድግልን፣ ሁለተኛው ደግሞ ስለምናስበው ነገር ማሰብ እንለምዳለን። ሳናስበው የሆነ ሐሳብ ላይ ራሳችንን አናገኘውም ማለት ነው፣ ወይም ምን ላስብ ብለንም አናስ ሰብስበው ማለት ነው። ስለዚህ በአንድ ሐሳብ ላይ ትኩረት አድርጎ አንድ ቀንን እያሰቡ መዋል ለሰባቱ ቀን በተከታታይ ከምናደርጋቸው ድርጊቶች መካከል የመጀመሪያው ነው ማለት ነው። ሁለተኛ መጥፎ ዜና አትስሙ። ይህ ምናልባት አልባት ከጾሙ ሰባት ቀን በኋላ ላይቀጥል ይችላል። ግን በእነዚህ ሰባት ቀን ውስጥ የሀገርም ሆነ የዓለም የጦርነት፣ የመሰደድ፣ የርሃብ በተለያዩ ልብን የሚያሸብሩ ዜናዎችን አትስሙ። ምክንያቱም መንፈሳችሁን የሚረብሻችሁ ነውና። ዓለማችን ከዚህ ርቃ አታውቅም። ለአድመጥ ካላችሁ በየቀኑ ጆሮ ጭው የሚያደርግ የስጋት ዜናዎች ይተላለፋሉ። ምንም ለውጥ ማምጣት በማንችልበት ዜና ላይ መንፈሳችንን ከመረበሹና በቃ ወዴት እያሄድን ነው ዓለማችን አበቃላት ከሚሉ የስጋት ወሬዎች በቀር ከነዚህ ዜናዎች ምንም አናተርፍም። ምናልባት ከሰባት ቀን በኋላ ማድመጥ ትችላላችሁ። ይህ ግን ጾም ስለሆነ ራሳችሁን ከመጥፎ ዜናዎች የግድ ማራቅ አለባችሁ። እንደውም ወደ ተስፋ ሰጪ አስደሳች ዜናዎች ብቻ ፊታችሁን ማዞር አለባችሁ። ስለዚህ በነዚህ ሰባት ቀናት ውስጥ ከኔጌቲቭ ኢነርጂ ካላቸው ዜናዎች ራቁ። ይህንን ስንል ኔጌቲቭ ወሬ የሚወራባቸው ከየትኛውም ቦታ ማለታችን ነው። ከጓደኞቻችን፣ ከአካባቢያችን፣ ከቤተሰባችን ብቻ ሁልጊዜም ስንቀመጥ የሚያሰጋ የሚያስፈራራ ወሬዎችን ከሚያወሩን ሐሳባችንን ከሚረብሹብን ሰዎች በዚህ ሰባት ቀን ውስጥ መራቅ ይኖርብናል። ውሳኔው ከባድ ነው፣ ውጤቱ ግን ጥሩ ነው። ስለዚህ ይህንን ማድረግ ከሰባቱ ህጎች መካከል ሁለተኛው ነው። ሶስተኛው በየቀኑ ስፖርታዊ እንቅስቃሴ አድርጎ የስፖርት እንቅስቃሴ የግድ ጂም ብረት መግፋት ማለት አይደለም። የተንፋሽ የስትረች እና ብዙ አይነት ስፖርቶች አሉ። እናንተ የሚቀላችሁን ለአእምሯችሁ ሪፍሬሽመንት የሚጠቅማችሁን እንቅስቃሴ አድርጉ። አዕምሯችሁ በየትኛውም ስፖርታዊ እንቅስቃሴ ውስጥ ፖዘቲቭ ኢነርጂን ያገኛል። እንደውም ሲደብራችሁ፣ ሲደካክማችሁ እስቲ ተነስታችሁ የተወሰነ እንቅስቃሴ አድርጉ። አስገራሚ የሆነ የመነቃቃት ስሜትን ታገኛላችሁ። ይህ አሁን ለምናደርገው የሰባት ቀን የአዕምሮ ጾም ወሳኝ ሚና አለው። ስለዚህ በእነዚህ ሰባት ቀናት ስፖርታዊ እንቅስቃሴን ማድረጋችሁን እርግጠኛ ሁኑ። በየቀኑ ጠዋት እየተነሳችሁ ሪፍሬሽ የሚያደርጋችሁን ምናልባት ትንሽዬ ሶምሶማ፣ ምናልባት ትንሽዬ ሩጫ፣ ስትሬች፣ የተለያዩ ስፖርቶችን መሞከር ትችላላችሁ። እነዚህ ስፖርቶችን በሰራችሁ ቁጥር በሰውነታችሁ ውስጥ የሚመረተው ኬሚካል የደስታ ደግሞም የሪፍሬሽመንት ስሜትን ይሰጣቸዋል። ስለዚህ አይምሯችሁ ሪፍሬሽ ባደረገ ቁጥር ደግሞ አዲስ ነገር የማሰባችሁ ጥሩ ነገር የማሰባችሁ ስለዚህ ሁልጊዜም አይምሯችሁን በጥሩ እንዲጫወት ከፈለጋችሁ በጠዋት እየተነሳችሁ ስፖርታዊ እንቅስቃሴ አድርጉ። ምናልባት በጠዋትም ላይሆን ይችላል ነገር ግን ድብርት በሚሰማችሁ ጊዜ ወይም የማይሆን አሉታዊ ሀሳቦች ወደ እናንተ በሚመጡበት ጊዜ ሀሳቦቹን ለጥቂት ጊዜ አረፍ አርጋችሁ እናንተ ጥቂት የስፖርታዊ እንቅስቃሴዎችን አድርጉ። ምናልባት በስራችሁ ቁጭ ብላችሁ ቀኑን ሙሉ የምትውሉ ሊሆን ይችላል። በትምህርት ቤትም እንደዛው። ስለዚህ በየሃያ አምስት ደቂቃ በየሰላሳ ደቂቃው ብትንጠራሩ እንኳን ይህ ስፖርታዊ እንቅስቃሴ የተለየ የሆነ ህይወታችሁ ላይ ለውጥን ሲያመጣ ትመለከታላችሁ። ስለዚህ በየቀኑ ስፖርታዊ እንቅስቃሴ ማድረግ ለዚህ ለሰባት ቀን ደግሞ የግድ ያስፈልጋችኋል። ስለዚህ በዚህ በሰባት ቀን ውስጥ በየቀኑ የተለያዩ ስፖርታዊ እንቅስቃሴዎችን ሰውነታችሁን አስለምዱ። አራተኛ መልካም ሐሳብ ያላቸውን መጽሐፍት አንብቡ ይህ ብዙ የኔጌቲቭ ኢነርጂ ያላቸው መጽሐፍት ስላሉ የምንሰጠው ማስጠንቀቂያ ነው በኛ ጊዜ ብዙ እየተነገረን ያለ ነው ማንበስ አሪፍ እንደሆነ ነው በዚህም ምክንያት እኛ መጽሐፍት ሁሉ ጥሩ ይመስሉናል ነገር ግን እውነታው ይሄ አይደለም መጽሐፍት የሰው አይምሮ ጭማቂ ናቸው ከቅዱስ መጽሐፍቶች ውጪ ስለዚህ መጽሐፍት የጣፊው ኢነርጂን ያጋባሉ። በመሆኑም መርጠን ልናነብ ይገባል። መጽሐፍት የያዙት ሐሳቦችን ነው። እኛ ደግሞ እየጾምን ያለነው ከሐሳቦች ነው። ስለዚህ መጽሐፍትን በየቀኑ ቢያንስ ሁለት ገጽ ማንበባችሁን እርግጠኛ ሁኑ። አዕምሯችሁ ሐታብ እንዳያጣና ኔጌቲቭ ሐሳብ ውስጥ እንዳይገባ ይጠብቃችኋል። በተጨማሪም መጽሐፍትን ማንበብ የኮንሲስታንሲና የትኩረት አቅማችሁን ይጨምራል። ስለዚህ መርጣችሁ አንብቡ። ስለ መጽሐፍት ስናወራ ብዙዎች ኦዲዮ ቡክ ወይም የተለያዩ ነገሮችን እንደ አማራጭ እንደሚወስዱ ይታወቃል። ነገር ግን ይህ ኮንሲስታንሲ የማጣት ጉዳይ ነው። የወረቀቱን መጽሐፍ ቁጭ ብሎ ለማንበር ሰፊ የሆነ ትዕግስት፣ ትኩረትና አለመሰልቸትን ይጠይቃል። ስለዚህ በዚህ ጊዜ ደግሞ ነገሮች ሁሉ ጥድፍ ጥድፍና ቶሎ ቶሎ እንዲሆኑ ይፈለጋል። ስለዚህ ትዕግስት ስለሌ የሌለን ነገሮችን በሆነ ነገር ለመሸፈን እየሞከርን ነው። እናንተ ግን ኮንሲስተንሲያችሁን ወይም አንድ ነገር ላይ የመቆየት ብቃታችሁን ወይም ኮንሲስተንሲያችሁን እንዳታጡ የወረቀቱን መጻፍ በማንበብ ላይ ጎበዝ ሁኑ። ያ ህይወታችሁ ላይ ቀስ በቀስ የሚያመጣውን ለውጥ ትመለከታላችሁ። ለዚህ የሰባት ቀን ግን እንደ ግዴታ ወስዳችሁ ለሰባት ቀን ይህንን እንድታደርጉ እንነግራችኋለን። አምስተኛ ሳቁ፣ ተጫወቱ፣ ተዝናኑ። ይህ አስደሳች ነገር ነው። ስለዚህ በምንስቅበት ጊዜ የሚፈጠረው በሰውነታችን የሚለቀቀው ኬሚካል ለምናስበውና ነገሮችን ለምንመለከትበት መንገድ እጅግ አስፈላጊ ነው። በቀጥታ ሳቃችን ከሀሳባችን ጋር ይገናኛል ብላችሁ ላታምነኝ ትችላላችሁ። ነገር ግን በሰውነታችን የሚለቀቀው ኬሚካል በሳቅ በደስታና በተዝናኖት ጊዜ ለዓለም ያለን አመለካከትን በማስተካከል ጥሩ የሆነ ሐሳቦችን እንድናስብ ይረዳናል። ነገር ግን በዛው ልክ ባዘንን፣ በደበረን ጊዜ ደግሞ የምናስበውን ሐሳብ እናንተም ታውቁታላችሁ። ስለዚህ ራሳችሁን አታስጨንቁ። ኮንፈርት የሚሰጣችሁን ነገር አድርጉ። ከጓደኞቻችሁ ጋር ተጫወቱ። ሳቁ፣ ራሳችሁን አዝናኑ። ሲኒማ ኦር ቲያትር ግቡ። ብቻ ራሳችሁን ከልብ አዝናኑት። አይምሯችሁ በእያንዳንዱ ተዝናኖት ውስጥ ራሱን ሪፍሬሽ ያደርጋል ወይም ራሱን ያድሳል። ለዓለም ያለውን ምልከታ ይቀይራል። የዓለምን አስደሳች ጎኖች ይመለከታል። በሕይወት ውስጥ ውበት እንዳለ ይመለከታል። ከጨለምተኝነት ሐሳብ ትላቀቃላችሁ። ጥቂት ሕይወት፣ ብዙ ደስታ እንደ ተፈቀደላችሁ ይገባችኋል። ስለዚህ ራሳችሁን አዝናኑት፣ የሚያስደስታችሁንም ነገር አድርጉ። የእውነትም ሕይወት በአንዳንዶች አንደበት ላይ እንዳለች የምትደብርና ምንም አስደስታች ነገር የሌላት አይደለችም። በውስጧ ብዙ ውበት ሰጥታለች። ራሳችንን ካልቆጠብን ካልጨመትን በስተቀር ለመዝናናት በጣም ብዙ መንገዶች አሉ። ስለዚህ መኖራችሁ ካልቀረ ደግሞ እየተዝናናችሁ፣ እየሳቃችሁ፣ እየተጫወታችሁ በደስተኝነት ለመኖር ሞክሩ። ይህን ጊዜ ለዓለም ደስ የሚል አመለካከት ይኖራችኋል። የምታስቡትም ነገር ሁል ጊዜም መልካም ይሆናል። ስድስተኛ አመስጋኝ ሁኑ። ይህ ማለት ያላችሁን ነገር መመልከት ማለት ነው። ስለ ጤናችሁ፣ ዛሬን ስለ ማየታችሁ፣ ትላንት ስላሳለፋችሁት ጊዜ፣ ስላላችሁ ቤተሰብ፣ ስላላችሁ ስራ፣ ስለ ጓደኞቻችሁ መተንፈስ ስለመቻላችሁ ብቻ ስለ ብዙ ነገር አመስጋኝ ሁኑ። ባጭሩ በነዚህ ሰባት ቀናት ውስጥ በፍጹም አታጉረምርሙ። ደግሞ መልካም ላረጉላችሁ ሰዎች አመሰግናለሁ ማለትን ጀምሩ። ጓደኞቻችሁ፣ ቤተሰባችሁን አመሰግናለሁ በሉ። ከሌላችሁ ይልቅ ያላችሁን ቆጥራችሁ ጨርሱ። የማያልቅ ብዙ ነገር እንደተሰጣችሁ ይገባችኋል። ሰው መሆን በራሱ እድል እንደሆነ ትረዳላችሁ። ስለዚህ ለሚያመሰግን ደግሞ ሁሌም ይጨመርለታል። በነዚህ ሰባት ቀኖች በፍጹም እንዳታጉረመርሙ፣ ሁሉን ነገር በመልካም ጎኑ ለመመልከት ሞክሩ። መልካም ባይሆን እንኳን ማለት ነው። ስለዚህ አመስጋኝ ሁኑ። ዛሬ እየተነፈሳችሁት ያለው አየር በስንት እየተሸጠ እንደሆነ ታውቃላችሁ። ፈጣሪ በነጻ የሰጣችሁ ኩላሊት፣ ልብ በዓለም ላይ ስንት ዋጋ ተመን እንደወጣላቸው ታውቃላችሁ። ነገ እንደማትኖሩ እያወቃችሁ ዛሬ ምንም ያህል ገንዘብ፣ ምንም ያህል ሀብት፣ ምንም ያህል ዝና ቢሰጣችሁ ልትሸጡት ትችላላችሁ? ይሄ ነው ጥያቄው። በጣም ውዱ ነገር ተሰጥቶናል ልንገዛው የማንችለው ነገር ተሰጥቶናል። ዋጋ የማይወጣለት ነገር ተሰጥቶናል። ስለዚህ ያላችሁን ነገር እያያችሁ ማመስገን ጀምሩ። ይህ በአእምሯችሁ መልካም ኢነርጂን ያስተላልፋል። ሰውነታችሁ መለምለም ይጀምራል። የእውነትም እድለኛ እንደሆናችሁ እያወቃችሁ ትመጣላችሁ። ስለዚህ በእነዚህ ሰባት ቀናት ውስጥ በእየቀኑ ማመስገንን አትጥሱ። ሰባተኛና የመጨረሻው፣ እዚህ ጾም ላይ መሆናችሁን አታውጁ፣ ወይም አትናገሩ። ይህ ለእናንተ የማድረግ ኃይልን ይሰጣችኋል። ስለዚህ በዚህ ሂደት ላይ መሆናችሁን ለሰዎች አትናገሩ። ምናልባትም ከሰባት ቀን በኋላ ጥሩ ውጤትን ካገኛችሁ ሰዎች እንዲጠቀሙበት ትመክሩ ይሆናል። ነገር ግን ይህን ነገር መቼ ልትጀምሩ እንደሆነ ወይም በዛ ላይ መሆናችሁን ለማሳወቅ አትጣሩ። የእናንተ ውጤት ፍሬያችሁ እንዲሆን ፍቀዱ። ከባድ ጥረት ቢጠይቅም ነገር ግን ማድረግ ትችላላችሁ። ሰዎች ስናቀድም ሆነ አዲስ ነገር ስናስብ ትልቁ ስህተታችን ለምናምናቸውም ሆነ አጠገባችን ላሉ ሰዎች ይህንን ሐሳብ በመናገር በአእምሯችን ውስጥ እንዳደረግ ነው በሚሰማን ኬሚካል እንደነዝዛለን። ስለዚህ ያን ነገር ለማድረግ ከዛ በኋላ አቅምን እናጣለን። ስለዚህ በፍጹም ይህንን አታደርጉ። ይህን ነገር ለብቻችሁ አስቡ፣ ለብቻችሁ አቅዱ። ከዚህ ቀን ጀምራለሁ ብላችሁ ለብቻችሁ ተግብሩት። ያኔ እውነተኛ ለውጥን ታገኙበታላችሁ። በመጨረሻም ይህን አድርጋችሁ ሐሳባችሁን መቆጣጠር፣ የምትፈልጉትን ብቻ ማሰብ ትለምዳላችሁ። መጀመሪያ እንዳልኩት እኛ የሐሳቦቻችን ውጤቶች ነን። አሁን ለመቀየር የምትነሱት ሐሳብ በሕይወታችሁ ላይ ደግሞ የሚያመጣውን ለውጥ በሂደት ትመለከታላችሁ። ለሕይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሆኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።